ስለዚህ ልክ ይሄ ጽሁፍ እኔ እንዳቀረብኩት አይነት ጽሁፍ እንድሱ አይነት እንትና ያለን እና ይህን ትውልድ ልትረግቡት አትችሉም ባይዘወይ በጋሽ ጸጋዬ የተነሳ ነው የኔ መነሻው። ያን ጊዜ ያን ጊዜ ጫታም ትውልድ የሚል እናንተ የሳችሁ ቦታ ይመስለኝ ብቻ ተብለን የተወረፍንበት ጊዜ ነበረ እና በጣም ተናድጄ ያንን መቃወምን የቀረበ እንትን ነው እና እንደውም ይነገረኝ ካላችሁ እኛ እኮ ዱላውን ሳታቀብሉን ዱላውን ጥላችሁ እኛው ራሳችን ፈልገን አንስተን ተፍጨርጭረን እዚህ የደረስንን በራሳችን የበቀልልን እናንተ ምንም እንደውም የሰጣችሁን እንትን የለም። ጥላችሁታል እኮ ርክክቡን። እኮ አላካሄዳችሁ። እኛው ነን ተፈላልገን የበቀል ነው ለዚህ የበቀላል ነው እና ደግሞ ዝም ብንል ጨራሽ እንደገና ጫታም ትውልድ ትሉናላችሁ፣ የሚል ግንትን ነው ያው ያኔ በጣም ከዛ ስለዚህ ይሄ ዘመኑን ያሳያል። ይሄ አሁንም ዛሬም አለ ብዬ አስባለሁ። ይሄ በቃ በትውልዶች መካከል ብዙ ጊዜ የሚኖር እንትን ነው እና እዛ ጋር ስለተሰበረ ይመስለኛል እኛም ተሰብሮ ብን ይሄን ያለው ያው መቼም የፈረደበት ያ ትውልድ ስልሳ ስድስት ያልሰበረው ነገር የለም። እሱ ቅብብሉ እዛ ጋር ስለቆመ ያው እስካሁን ድረስ ያ ዱላ አልተገኘም፣ ተፈልጎም እስካሁን የለም። ወርውረወታል የት እንደጣል ዱላ ነው የሆነ ይጥፋ እና በዱላ መማታት ነው የተረፈ እና የእውቀቱ ዱላ እጃችን ላይ አልገባም፣ አላየሁትም። እና በቃ አሻራ ብዬ መጽሐፌ ወጣ። ከዛ በኋላ ያው የባለቤትነት ጥያቄ ሞተርሰው ማለት ነው። እና አሻራ እንደዚህ ነው። ያኔ የወጣትም ንዴቱም አለ። ከዛ እንደዚህ ከዛ ያው ተገናኘ ነው እንግዲህ ስለዚህ የነበረው እንደዚህ አሻራ መግቢያው ላይም ጽፎታል። በነገራችን ከዛ በኋላ እሷ ሳትሟል አሻራ የሚ እንዳለው መጽሐፉን ሰውሰው የእኔ ይህኛው አሻራ እሳቸው አይኖ በአይኑ አርጋው አሳትሞታል እና መግቢያው ላይ ጽፎታል። አንድ ወጣት ነው ብለው ከዛ አይዞን ምናምን ሁሉ ብለዋል። ደስ ይላል። ከዛ ፊት ግን በቃ አንትን ተባለ እና እኔ ያስኩትን ርዕስ እንደዚህ አይ እንግዲህ ርዕስ ርስት አይደለም ብዬ ነበረ። ወቅቱ ያላቆም ለተያ ቢሆንም ደግሞ በቃ ርስ ርስት አይደለም በቃ መቀየር ነው። ሆን ብዬ አይደለም ግን ከሆነም በቃ መቀየር ነው። ያን ያህል እንትን አያደርግም ነው። እሳቸው ግን ርዕሱ መመሳሰሉ ማለት ስለገረማቸው ነው ወይስ እንዲሁ በመጽሐፍ ዓለም ላይ አንዱ ያዘውን ርዕስ አንዱ መጠቀም አይችልም የሚል ህግ